የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች ሰዎች እንደምናላችሁ፣ ሰላምታችን በያላችሁበት ይድረስ። እናው አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ የዜና ውጃ ጋር አብራችን ትቆይ ግብዣችን ነው። በቅድሚያ አርስ ዜናዎችን አስቀድማለሁ። በአማራ ክልል ምዕራብ ጎጃምና ደቡብ ጎንደር ዞኖች በንጹሐን ላይ የተፈጸሙ ግድያዎች ቁጣን ቀስቅሰዋል። በአገዛዙ ጦር የተፈጸመው የንጹሐን ግድያ በህዝቡ ዘንድ ከፍተኛ ድንጋጤን ፈጥሯል። ከሰሞኑ የተጋለጠው የሴቶች ጥቃት ተከትሎ አገዛዙ እየተወገዘ ይገኛል የተባለ ሲሆን የአማራ ፋኖ ብሔራዊ ኃይል የብልጽግና አገዛዝ አስገድዶ መድፈር እንደ ጦር ስልት እየተጠቀመ ነው በማለት ክሱን አሰምቷል። ዛሬም በክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ልሽካግል የሚደረገው ውጊያ የቀጠለ ሲሆን የአገዛዝ ጦር በወሎ ቀጠና የድሮን ጥቃት ማድረሱም ተሰምቷል። በዝርዝር የምናየው ቀዳሚ መረጃችን ነው። ብልጽግና አቶ ታዬ ደንዳ ላይ ሶስት አዳዲስ ክሶችን ማቅረቡ ተሰማ። የአብይ አህመድ የግል እስረኛ ናቸው የሚባሉት ፖለቲከኛው አቶ ታዬ ደንደዓ የፋኖ ኃይሎችና የኦሮሞ ነጻነት ጦርን በመደገፍ እንዲሁም የሰሜን ዕዝ ጥቃትን በተመለከተ ነው አዲስ ክስ ቀርቦባቸዋል የተባለው። በዝርዝር እናየዋለን። በአፋር ክልል ኤርታሌ ተራራ የተከሰተው የእሳተ ገሞራ ፍንዳታ አነጋጋሪ ሆኗል። ፍንዳታው በአካባቢው ላይ ከ10 ሺህ ዓመታት በኋላ የተከሰተ የመጀመሪያው ሊሆን እንደሚችል ተገልጿል። ትላንት ዳር 14 2018 የእሳተ ገሞራ ፍንዳታው መከሰቱ የተዘገበ ሲሆን አሁን ላይ ያለም ትኩረት ስቧል። ለምን የሚለውን በዝርዝር እንመለከታለን። አሜሪካ የሩሲያና ዩክሬን ጦርነት ለመቋጨት ያቀረበችው የሰላም እቅድ በተመለከተ የሚደረገው ንግግር ላይ ከፍተኛ መሻሻል መታየቱን የውጭ ጉዳይ ሚኒስትር ማርኮ ሪቢዮ ተናገሩም ሪቢዮ የዩክሬንና አውሮፓ ተራራሪዎች በስዊዘርላንድ ጄኔቫ ከተማ አካረጉ ስብሰባ በኋላ በሰጡት ጋዜጣዊ መግለጫ፣ ነገር ግን አሁንም መከናወን ያለበት የተወሰነ ስራ አለ ሲሉም ተደምጠዋል። በዝርዝር የምናየው ነው። በናይጄሪያ ኒጀር ግዛት ከሚገኝ የካቶሊክ ትምህርት ቤት ባለፈው አርብ ታጣቂዎች ከታገቱ 315 ተማሪዎች መካከል አምሳዎቹ ማምለጣቸው ተሰማ። የናይጄሪያ ክርስቲያኖች ማህበር ያመለጡ ተማሪዎች ከቤተሰቦቻቸው ጋር ተቀላቅለዋል ብሏል። አብራችሁ ውስጥ ቆዩ። እነዚህና ይሎችን ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል ምዕራብ ጎጃምና ና ደቡብ ጎንደር ዞኖች በንፁሃን ላይ የተፈጸመው ግድያ ቁጣን ቀስቅሷል። በአገዛዙ ጦር የተፈጸመው የንፁሃን ግድያ በሕዝቡ ዘንድም ከፍተኛ ድንጋጤ ፈጥሯል። ከሰሞኑ የተጋለጠ የሴቶች ጥቃት ተከትሎ አገዛዙ እየተወገዘ የሚገኝ ሲሆን የአማራ ፋኖ ብሔራዊ ኃይል የብልጽግና አገዛዝ አስገዶ መድፈር እንደ ጦር ስልት እየተጠቀመነው ማለት በማለት ክስ አሰምተዋል። ዛሬም በክልሉ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረጉ ውጊያ የቀጠለ ሲሆን የአገዛዝ ጦር በወሎ ቀጠና የድሮን ጥቃት ማረሱም ተሰምተዋል። በምዕራብ ጎጃም ዞን ሰከላ ወረዳ አጉት አካባቢ የተደረገውን ከባድ ውጊያ ተከትሎም ንጹሐን ላይ በአገዛዝ ጦር የተፈጸመው ግድያ ቁጣን ቀስቅሷል። ህዳር 14 2018 ከሰዓት ጀምሮ እስከ ምሽት አራት ሰዓት ገደማ በሰከላ ወረዳ አጉት ቀጠና በአገዛዝ ጦርና ፋኖ ሀገሮች መካከል ከባድ ውጊያ መደረጉን የተናገሩት የኢትዮንስ የመረጃ ምንጮች በውጊያው አካያ በላይ የአገዛዙ ወታደሮች ሲገደሉ አንድ የፋኖ አባል ደግሞ ቆስሏል ሲሉ ተናግረዋል። በዚህ ከፋኖ ኃይሎች ጋር በተደረገ ውጊያ ከፍተኛ ሰባዊና ቁሳዊ ጉዳት የደረሰበት የአገዛዙ ጦር ታዲያም ከውጊያ ጋር ምንም አይነት ተሳትፎ ያልነበራቸው ሰባት ንጹሃን የአካባቢ ነዋሪዎች ላይ ግድያ ከመፈጸም አልፎ አካላቸውን በመቁረጥ አሳፋሪና አሰቃቂ ድርጊት ፈጽሟል ሲሉ ነዋሪዎች አረጋግጠዋል። ግድያ የተፈጸመው ጥልም ትምህርት ቤት ቅጥር ግቢ ነው የሚሉት የአካባቢ መረጃ ምንጫዎች ስድስቱ በትላንትናው ዕለት አስክሬናቸው ሲገኝ፣ ሌላ የአንድ ሰው አስክሬን ደግሞ በዛሬው ዕለት ነዋሪዎች አንስተው መቅበራቸውን ተናግረዋል። በሰቅላ ወረዳ የተፈጸመውን ይህን ግድያ በተመለከተ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስዝ ያገዛዝ ጦር በውጊ ያልደረሰበት ሽንፈት ንፁሃን ላይ የበቀል እርምጃ ወስዷል፣ ሲል አስታውቋል። ህዳር 14 2018 ዓ ም ከሰቀላ ግሻ አባይ ከተማና ከቡሬ በሁለት አቅጣጫ በሌሊቱ በመንቀሳቀስ አጉት አካባቢ በፋኖ ላይ ከህባ ለመፈጸም ሞክሮ ራሱን ለማፈን መልሶ በፋኖ ኃይሎች ክህባ ውስጥ ገብቶ ከፍተኛ ኪሳራ ደርሶበታል ሲል ነው አፋ ባቴሮዚ አስታወቀው። ውጊያው ከአጉት እስከ አሽፍ አካባቢዎች የሸፈነ እንደነበር ያስታወቀው አፋብኃ የአገዛዝ ጦር በፋኖ ኃይሎች ከባድ ውጊያ ሲፈጸምበት ውምሪ ማርያም ቤተ ክርስቲያን ውስጥ በመግባት መሽጓል ያለ ሲሆን ይህም የሃይማኖት ተቋማትን የጦር መመሸጊያ በማድረግ ወንጀል ጥያቄ የሚያደርግ ነው ብሏል። በቀጠና የአገዛዝ ጦር በንጹሐን ላይ የፈጸመውን ግድያ በአካባቢው ማህበረሰብ ላይ ቁጣ እንቀስቅሷል ነው የተባለው። በተያያዘም ህዳር 13/2018 ዓ.ም ምሽት አራት ሰዓት ገደማ በደቡብ ጎንደር ዞን ፎገራ ወረዳ አለም በር ከተማ እንዲት እናት በታጣቂዎች ሌሎች በጥይት ተደብድባ መገደሏም ተሰምተዋል። ወይዘሮ አበበች ወንዲፍራ የተባለችና ታጣቂዎች ታዳጊ ሴት ልጃቸውን ይዘው እንሄዳለን ማለታቸውን ተከትሎ ልጄን አልሰጥም በማለቷ በግፍ ተገድላለች ሲሉ ነው የከተማ ኗሪዎች የተናገሩት። ታጣቂዎቹ ወይዘሮ አበበች ወንዲፍራውን ከገደሉ በኋላ 17 ዓመት ታዳጊ ሴት ልጃቸውን ወስደው ነዋሪዎች ታዳጊዋ ራሷን አንስታ እንዳገኟት ነው የተሰማው። ወይዘሮ አበበች ባለምበር ከተማ በላቧ ሰርታ የምትተዳደርና በብዙዎች ዘንድም የምትታወቅ ነበረች የሚሉት የኢትዮንስ የመረጃ ምንጫዎች ግድያውን ተከትሎ በገዳዮች ላይ እርምጃ እንዲወሰድ ነዋሪዎች ድምጻቸውን እያሰሙ እንደሚገኙ ታውቋል። በሌላ በኩል በወሎ ቀጠና ደላንታ ወረዳ ጻይመውጭ አካባቢ እንዲሁም በሰሜን ወሎ ዞን ላስታ ቀጠና ድብኮ ከተማ ዙሪያ በተደረጉ ውጊያዎች በርካታ የአገዛዙ ወታደሮች የሞትና የአካል ጉዳት አድርሶባቸዋል ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዝና ያስታወቀው። በተያያዘም አገዛዙ በምዕራብ ወሎ ቀጠና ወግዲ ወረዳ የድሮን ጥቃት መፈጸም ጉዳት ማረሱ ተሰምተዋል። ህዳር 14 2018 ዓ ም ወግዲ ወረዳ አብዩ ጎርባ የተባለች አነስተኛ ከተማ ነው በአንድ ግለሰብ መኖሪያ ቤት ላይ የድሮን ጥቃቱ በአገዛዝ ጦር የተፈጸመው። የድሮን ጥቃቱ ትናንት ከቀኑ 8 ሰዓት አካባቢ መፈጸሙን የተናገሩት የመረጃ ምንጫዎች በጥቃቱ የግለሰብ መኖሪያ ቤት ሲወድም በሰው ሕይወት ላይ ግን የደረሰ ጉዳት የለም ተብሏል። ጥቃቱ በተፈጸመበት ወቅት ነዋሪዎቹ ቤታቸው ስላልነበሩ ብሶች ላይ ጉዳት አልደረሰም ነው የሚሉት የመረጃ ምንጮቻችን። በክልሉ ጎንደር ዞን በቆላ ወገራ ወረዳ ዳግም በዛሬው ዕለት ውጊያ አገርሽቷል ሲሉም የፋኖ የመረጃ ምንጮች ለየት ተናግረዋል። በአካባቢው ሳምንት ከዘለቀ ተከታታይ ውጊያ በኋላ ቆሞ የነበረው የአጅሬጃ ኖራ ቀጠና ውጊያ ዛሬ ከማለዳው ጀምሮ እንደገና አገርሽቷል ነው የተባለው። አጅር የከተማ ሰፍሩ የሚገኙ የአገዛዝ ጦር ፋኖ ኃይሎች ገባ ተፈጽሞበታል በሚል ከተማ ዙሪያ ወዳሉ አካባቢዎች የከባድ መሳሪያ ተኩስ መከፈቱን ተከትሎ ነው ውጊያ የተቀሰቀሰው ሲሉም የፋኖ የመረጃ ምንጮች ነግረውናል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል የብልጽግና አገዛዝ አስገድዶ መድፈርን ወይም ፆታዊ ጥቃት እንደ ጦር ስልት እየተጠቀም ነው ሲል አስታውቋል። የአፋብኃ ማዕከላዊ ኮማንድ በዛሬ ዕለት በሰጠው መግለጫ የብልጽግና አገዛዝ ዓለም አቀፍ የጦር ህግጋትን በመጣስ በተለይም ተፋላሚ ኃይሎች ሲቪሊያንን ከጥቃት የመጠበቅ ግዴታቸው እንዲ ወጡ የሚያስገደውን መሰረታዊ ህግ በመቃረና ሁሉንም የጥፋት ስልቶች በመተግበር በአማራ ህዝብ ላይ ሁለንተና የጦር ስልትን በመተግበር ላይ ይገኛል ሲል ከሷል። አብይ አህመድ ያሰማራው ሰራዊት ያልታጠቀ ህዝብን በጅምላ ጨራሽ መሣሪያዎች በመጨፍጨፍ የሰላማዊ ነዋሪዎችን ንብረት መዝረፍ፣ እናቶችና ህጻናትን በጅምላና በተናጠል አስገድዶ መድፈር፣ የሚደፈሩት ሴቶችን ገላ መቆራረጥ፣ ባለትዳር ሴቶችን በመድፈር ማህበራዊና ስነልቦናዊ ቀውስን መፍጠር፣ እንዲሁም ሌሎች የሽብር ተግባራትን የሚፈጽም ነው ብለዋል አፋብኃ በመግለጫው። የአገዛዝ ጦር እኚህን የጦር ወንጀሎች መፈጸም መለያ ባህሪው ወደ መሆን ተሸጋግሯል ያለው የአፋብኃ ማዕከላዊ ኮማንድ፣ ጦሩ ህዝብን የማጥቃት ዘዴ አድርጎ የሚፈጽመው ወንጀል በአይነትን በብዛትም በሽፋንም እየጨመረ ነው ሲል አስታውቋል። ከሰሞኑ ቢቢሲ በክልሉ እየተፈጸመ ያለውን አስገድዶ መድፈር በተመለከተ የሰራውን የምር አምራ ዝግባ በዋቢነት የጠቀሰው አፋብኃ ይህ ግን ውቅያኖስን በጭልፋ እንደማለት ነው በሚል ከተዘገበው በላይ እየተፈጸመ ነው ሲል ጠቅሷል። የአማራ ፋኖ ብሔራዊ ኃይል ባደረገው የዳሳ ጥናት መሰረት ያለማቋረጥ በቀጠለው ጦርነት በአማራ ክልል የሰፈረው የብልጽግና አገዛዝ ሰራዊት ከ100 ሺህ የሚልቁ እናቶችን እና ታዳጊዎችን በጅምላና በትናጥል መድፈሩን አረጋግጠናል ብሏን። አፋባ አፋባ በመግለጫው አለም አቀፍ ማህበረሰብ መላው ኢትዮጵያና የአማራ ህዝብ ይህንን የብልጽግና የወንጀል ተግባር ታግሎ የማያስቆመው ከሆነ የበለጠ አጠናክሮ ይቀጥልበታል ብሏል። ስለሆነም አለም አቀፍ ማህበረሰብ ማህበረሰብ ግብረሰናይና የሰብአዊ መብት ጥበቃ ተቋማት መላው ኢትዮጵያን እና የሚዲያ ተቋማት ይሄን ድርጊት ለማስቆም እንዲረባረቡ የአማራ ፋኖ ብሔራዊ ኃይል ኮማንድ ጥሪ አቅርቧል። ብልጽግና አቶ ታየ ደንዳ ላይ ሶስት አዳዲስ ክሶች ማቅረቡ ተሰማ። የአብይ አህመድ የግል እስረኛ ናቸው የሚባሉት ፖለቲከኛው አቶ ታየ ደንዳ የፋኖ ኃይሎችና የኦሮሞ ነጻነት ጦርን በመደገፍ እንዲሁም የሰሜን ዕዝን ጥቃት በተመለከተ ነው አዲስ ክስ የተመሰረተባቸው። በእስር ላይ የሚገኙት የቀድሞ የሰላም ሚኒስትር ዴኤታና የጨፌ የኦሮሚያ አባል አቶ ታየ ደንዳ ላይ አቃቢ ህግ ሶስት አዳዲስ ክሶችን ማቅረቡን የህግ ጠበቃቸው አቶ አብራ ንጉስ ለሚዲያዎች ተናግረዋል። አቶ ታዬ በባለፈው ቀጠሯቸው ከዚህ ቀደም ከተከሰሱበት ሶስት ክሶች ውስጥ በሁለቱ ነጻ መባላቸው የሚታወስ ሲሆን በህገ ወጥ መንገድ የጦር መሳሪያ ይዞ በመገኘት በሚለው ሶስተኛ ክስ ጥፋተኛ ናቸው ተብሎ የቅጣት አስተያየት በአቃቢ ህግና በአቶ ታዬ እንዲቀርብ ለዛሬ ህዳር 15 2018 ዓ ም ተለዋጭ ቀጥሮ ሰጥቷቸው ነበር። ሆኖም ዛሬ የአገዛዙ አቃቢ ህግና ሌሎች ሶስት ክሶችን ይዞ ቀርቧል ብለዋል አቶ አበራ ንጉስ። አቶ አበራ ዛሬ የቀረቡ ክሶች ሶስት ናቸው ያሉ ሲሆን፣ አንደኛው አቶ ታዬ ሆሩን ኮንቨርሴሽን ከተባለ ሚዲያ ላይ በሰጡት ቃለ መጠይቅ የሀገሪቱን ህግ መንግስትና ህገ መንግስታዊ ስርዓቱን የመናድ ተግባር ፈጽመዋል የሚል ነው። ለታጠቁ ኃይላት በተለይም ለሸኔና ለፋኖ ታጣቂዎች የሚደግፍ ፕሮፓጋንዳ ፈጽመዋል የሚል ሁላን ክሱ። ሁለተኛው በሰሜን ህዝብ መከላከያ ላይ የተፈጸመውን ጥቃት በተመለከተ በተመሳሳይ ቃለ ለመጠየቅ ሀስተኛ መረጃ መስጠት የመከላከያ መልካም ስማ ጉድፈዋል የሚል ነው። ሶስተኛው አገዛዙ ባቱ ታየ ላይ ያቀረበው ክስ በህዝብ የተመረጠውን የብልጽግና መንግስትን በማጠልሸትና ስለ መንግስቱ አስተኛ መረጃ በዚሁ ሆሩን ኮንቨርሴሽን በተባለ ሚዲያ ላይ በማስተላለፍ ህዝብን የሚያደናግር መረጃ ሰጥተዋል ተብለው ክስ ቀርቦባቸዋል። በባለፈው ቀጠሮ ህዳር 3 2018 የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከቀረቡት ሶስት ክሶች ውስጥ አቶ ታየ በሁለት ክሶች ነጻ መባላቸውን ዘገባችን ይታወሳል። ክሶቹም ከጠላት ጋር በተለይም ከሸኔና ፋኑ ጋር በመተባበርና መንግስት ለመጣል የፕሮፓጋንዳ ሌሎች ድጋፎችን ለመስጠት ለጠላቶች በማድረግ ግዙፋዊ መሰናዶ አድርገዋል የሚል ክሶች ነበሩ። ጠበቃቸው አክለውም ታዲያ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና በህገ መንግስት ላይ የፈጸሙ ወንጀሎች ችሎት በዛሬ ሁለት በኋላ ችሎት የቅጣት አስተያየቱም ግራ ቀኝ ታዳምጥ በኋላ የቅጣት ውሳኔን ለመስጠት አቶ ታዬ ለአዳዲሶቹ ክሶች መልስ እንዲሰጡበት ለህዳር 23 ቀን 2018 ዓ ም ተለዋጭ ቀጠሮ ሰጥጧቸዋል ተብሏል። በአፋር ክልል ኤርታል ተራራ የተከስተው የእሳተ ገሞራ ፍንዳታ አነጋጋሪ ሆኗል። ፍንዳታው በአካባቢው ላይ ከ10 ሺህ ዓመታት በኋላ የተከስተ የመጀመሪያው ሊሆን ይችላል ተብሏል። ትላንት ህዳር 14 2018 የሳተ ገሞራ ፍንዳታው መከሰቱ የተዘገበ ሲሆን ጉዳዩ ግን የዓለምን ትኩረት ስቧል። የአፋር ክልል መንግስት ኮሚኒኬሽን ቢሮ ባወጣው መግለጫ የሁኔታው ክብደት በመረዳት ለተከታታይና ጥልቅ ዘገባዎች የሚዲያ ስምሪት ማድረጌን እወቁል ይላል። የኤል ታርሊ ፍንዳታ ከወትሮ በተለየ መልኩ የመጠን እና የድምፅ አስደንጋጭነት እንደነበረውም በአፋር ቲቪ በኩል በስፍራው ክስማሩ ጋዜጠኞችና ከአካባቢ ነዋሪዎች መረጃ ተረጋግጧል፣ ይላን አዲስ ስታንዳርድ ዘገባው ፍንዳታው የተከሰተው በምስራቅ አፍሪካ እጅግ ንቁ ከሆኑ ቀጠናዎች

በኤርታሌ ተራራ አቅራቢያ ነው። የኤርታሌ እሳተ ገሞራ በኪልቢትራሱ ዞን ከአፍዴራ ወረዳ በ8 ኪሎ ሜትር ርቀት ላይ ከፍተኛ ፍንዳታ መከሰቱ ተከትሎ በተለያዩ አቅጣጫዎች ስናመድ መሳይ ብናኝ ማስከተሉም ተሰምቷል። እንደ ዘገባዎች ከሆነ ፍንዳታው በተከሰተበት ሰዓት ላይ የነበረው ድምፅ ከፍተኛ በመሆኑ በኤርታሌና አፍዴራ ከተማ አቅራቢያ ንዝረትና መጠነኛ መንቀጥቀጥ ተከስቷል። ነዋሪዎች በትግራይ በአማራና አፋር ክልል አዋሳኝ እንዲሁም ሌሎች ጎረቤት ሀገራት ጭምር የከባድ መሳሪያ ተኩስ ነው ሲሉ ተሰምተዋል። በተለይም በድምፅ እጅግ ተደናግጠው በፍርሃት ተውጠው እንደነበረም ክስተቱን አስታውሷል። የድምፅ ስሜት ውስጥ ከጅቡቲ ትግራይና ወሎ ዙሪያ ባሉ ከተሞች ላይ እንደተሰማ የሚዲያ ዘገባዎች ያሳያሉ። የፈነዳው ተራራ ከዋናው የኤርትሌት ተራራ በ8 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከሶስት ቀናት በፊት ጭስ መሰል ነገር ይታይበት እንደነበረ በስፍራው የነበሩ ማኞች ተናግረዋል። ተራራው ከዚህ በፊት ምንም አይነት ምልክት አሳይቶ እንደማያውቅና ከሶስት ቀናት በፊት የተወሰነ ጭስ ማውጣት ጀምሮ ትላንት ለጆሮ በሚከብድ መልኩ ከፍተኛ የፍንዳታ ድምፅ እንዳወጣና አካባቢው በጥቁር ጭስ ወደ ጨለማነት እንደቀየረባቸው ነዋሪዎች ተናግረዋል። በተጨማሪም ክስተቱ ከጠዋቱ አራት ሰዓት እስከ ሰባት ሰዓት ድረስ ድምፅ እያሰማ እንደነበር የስፍራ አስጎብኚዎችም ለሚዲያዎች ተናግረዋል። የፍንዳታ ጭስ ትላንት አመሻሹ ላይ ትንሽ የቀነሰ ሲሆን ቀን ላይ ከነበረው ጥቁርና ጭጋጋማ አየር ወደ ነጭ አመድ መሰል ጭስ መቀየሩም ዘገባዎች አሳይተዋል። በኤርታሌ አቅራባ ፍንዳታ አስተናግደው የተከፈቱት ሁለት ተራራማ ቦታዎች ላይ ዛሬ ላይ ደግሞ ጭሳቸው ከትላንቱ የቀነሰ ሆኖ መመልከት ተችሏል ተብሏል። የኔዘርላንድስ የዜና ወኪል ቢኤንኦ ኒውስ ዓለም አቀፍ የእሳተ ገሞራ ክትትል ኤጀንሲዎችን ዋቢ አድርጎ እንደዘገበው በአፋር ስምጥ ሸለቆ በኤርታሌ ተራራ ላይ የተከሰተው ፍንዳታ በግምት ከ10 ሺህ ዓመታት በኋላ ለመጀመሪያ ጊዜ በአካባቢ የተከሰተ ነው ብሎ ይታመናል ብሏል። እንደ ቢኦኤን ኒውስ ዘገባ ከሆነ የቱሉዝ ቮልካኒክ አሽ አድቫይዘሪ ሴንተር የፍንዳታው ጭስ እንቅስቃሴ ከመቀስቀሱ በፊት እስከ 137 ኪሎ ሜትር ወደ ሰማይ ከፍሎ ማየቱን ገልጿል። የቱሉዝ ቮልካኒክ አሽ አድቫይዘሪ ሴንተር ዝቅተኛ ከፍታ ላይ ያለ ጭስ ወደ ጅቡቲና የመን እያመራ ነው በማለት በትላንትናው ዕለት ጠቅሷል። ነገር ግን ከፍተኛ ከፍታ ላይ ያለው የፍንዳታው ጭስ በኦማን በኩል አልፎ ወደ አረብ ባህር እንደሚሄድም ተንቢዋል። የተወሰነ ከፍታ ከፍተኛ ያለው ጭስ ደግሞ ወደ ሰሜን ምስራቅ አቅጣጫ ወደ ኢራን ፓኪስታንና አንድ አካባቢ እንደሚያመራ ተገምቷል። ይህ በመሆኑም ጉዳዩ አነጋጋሪ የሆነ ሲሆን በአሁኑ ሰዓት ታዲያ በርካቶቹ በማህበራዊ ሚዲያ የሚቀባበሉት ጉዳይ ሆኗል። አሜሪካ የሩሲያና ዩክሬን ጦርነት ለመቋጨት ያቀረበችው የስላም እቅድ በተመለከተ የሚደረገው ንግግር ላይ ከፍተኛ መሻሻል መታየቱን የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናገሩ። ሩቢዮም የዩክሬንና አውሮፓ ተደራዳሪዎች በስዊዘርላንድ ጄኔቫ ከተማ ካደረጉ ስብሰባ በኋላ በሰፍት ጋዜጣዊ መግለጫ ነገር ግን አሁንም መከናወን ያለበት የተወሰነ ስራ አለ ሲሉ ተደምጠዋል። የዩክሬን ፕሬዚዳንት ቮሎድሚር ዘለንስኪም በበኩላቸው የፕሬዚዳንቱ ወይም ዶናልድ ትራምፕ ቡድን የምንናገረውን እያዳመጠን ስለሆነ የሚያመለክቱ ፍንጮች አሉ ብለዋል። በአሜሪካ የተዘጋጀውና ለሩሲያ ያደላ ተደርጎ የታየው የሰላም ስምምነት እቅድ ሾልኮ ከወጣ በኋላ ዩክሬንና አውሮፓ አጋሮቿ ስጋታቸውን አሰምተዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ደግሞ እቅዱ ለሰላም ስምምነት መሰረት እንደሚሆን ተናግሯል። ፕሬዝዳንት ዘለንስኪ ዩክሬን እጅግ ከባድ ምርጫ ልትጋፈት ትችላለች። ክብርን ማጣት ወይም ደግሞ ቁልፍ አጋርን የማጣት አድጋ ያጋጥማታል ማለት እቅዱ ላይ ያላቸውን ቅሬታ ሲገልጹ ተደምጠዋል። ሩቢዮ እሁድ ምሽት ለጋዜጠኞች በሰጡት መግለጫ በጄኔቫ የሚገኙ ተደራዳሪ ቡድኖች በጣም ጥሩ ቀን እንዳሳለፉ ተናግረዋል። የንግግሩ ዋነኛ ዓላማ 28 ነጥቦችን በያዘው የአሜሪካ የሰላም ዕቅድ ላይ የሚገኙ ክፍት ጉዳዮችን ለማጥበብ መሞከር እንደሆነ አስረድተዋል። በንግግሩ የተሳተፉ አካላትም ይህን ግብ ተጨባጭ በሆነ መልኩ ማሳካታቸውን አስታውቋል። አንድ ከፍተኛ የአሜሪካ ዲፕሎማት በበኩላቸው የትኛውም የመጨረሻ ስምምነት ሰነድ ወደ ሩሲያ ከመላኩ በፊት በዩክሬንና አሜሪካ ፕሬዚዳንቶች ስምነት ላይ ሊደረስበት እንደሚገባ አብራርተዋል። የሰላም እቅዱ ዝርዝር በተመለከተ አሁንም ቢሆን ሊሰራባቸው የሚገቡ የተወሰኑ ጉዳዮች አሉም ይላሉ። አሜሪካና ዩክሬን ኋላ ላይ ባወጡት የጋራ መግለጫ ሁለቱ ሀገራት የተሻለውና የተስተካከለው የሰላም ማዕቀፍን በተመለከተ ስምነት ላይ መድረሳቸውን አስታውቀዋል። ላም ቢቢሲ በዘገባው በመጪዎች ቀናት የጋራ እቅድ ላይ ከፍተኛ ስራ እንደሚያከናውኑም ጠቅሰዋል። በርካታ መገናኛ ብዙኃን በኩላቸውም በዩክሬንና የአውሮፓ አጋሮች በሆኑት ዩናይትድ ኪንግደም ፈረንሳይና ጀርመን ስጋት አማራጭ የሰላም እቅድ መመልከታቸውን ዘግቧል። ቢቢሲ ዘነድ አልተመለከትኩም ያለ ሲሆን የውጭ ጉዳይ ሚኒስትሩ ሩቢዮም ይህን አይነት ሰነድ መኖሩን አስተባብለዋል። ፕሬዚዳንት ትራምፕ አሜሪካ ጦርነቱን ለመቋጨት ላደረግኳቸው ጥረቶች አንድም ምስጋና አላሳዩም ያሏቸውን የዩክሬን መሪዎችን እሁድ ዕለት መውቀሳቸውንም ቢቢሲ ዘግቧል። በናይጄሪያ ኒጀር ግዛት ከሚገኝ የካቶሊክ ትምህርት ቤት ባለፈው ዓርብ በታጣቂዎች ከታገቱ 315 ተማሪዎች መካከል 50ዎቹ ማምለጣቸው ተሰማ። የናይጄሪያ ክርስቲያኖች ማህበር ያመለጡት ተማሪዎች ከቤተሰቦቻቸው ጋር ተቀላቅለዋል ብሏል። አሁንም በአጋቾች ቁጥጥር ስር ያሉት 265 ህጻናትና 12 መምህራን ለማግኘት የአገሪቱ ጦር ከፍተኛ አሳይ እያካሄድኩ ነው ብሏል። የአገሪቱ ባለስልጣን በኒጀር የተፈጸመውን የጅምላ እገታ እንዲሁም ሰኞ እለት በኬቢ ግዛት ሀያ ተማሪዎች ከአዳሪ ትምህርት ቤት መወሰዳቸውን ተከትሎ ትምህርት ቤቶች እንዲዘጉ አዘዋል። ባለፈው ሳምንት በኳራ ግዛት በቤተክርስቲያን ውስጥ ያምልኮ ስነ ስርዓት እየተካፈሉ ሳለ ታፍነው የተወሰዱ 38 ሰዎች እሁድ ለተመለቀቃቸውን የግዛቱ አስተዳዳሪ ተናግረዋል። በኤሩኩ የክርስቶስ ሐዋርያት ቤተ ክርስቲያን ላይ የተፈጸመው ጥቃት የሁለት ሰዎች ህይወት አልፏል። ሌላም ቢቢሲ በኬቢ ኒጀር፣ ካቲሲናና ዮቢ እንዲሁም ክዋራ ግዛት ውስጥ የሚገኙ በርካታ ትምህርት ቤቶች እንዲዘጉት ውሳኔ ተላልፏል። የልጆቹ የማምለጥ ዜና ለቤተሰቦቻቸውና በናይጄሪያ ሰሜናዊ ምዕራብ የታገቱ በመቶች የሚቆጠሩ ተማሪዎች ጣፋንታ ስጋት ገብቷቸው ለነበሩ ናይጄሪያን እፎይታን የሚሰጥም ተብሏል። ጉዳዩ በቅርብ እየተከታተለ የሚገኝ አንድ የክርስቲያን ቡድን ተማሪዎቹ ከአርብ እስከ ቅዳሜ ባለው ጊዜ ውስጥ ለማምለጥ መቻላቸውን አብራርቶ ከአጋቾቻቸው መዳፍ መውጣታቸውን አደገኛ የተሞላ የጀግንነት ተግባር ነው ሲል ገልጾታል። ተማሪዎችና መምህራን የተወሰዱት በኒጀር ግዛት ፓፓሪ ከሚገኘው ቅድስት ማርያም የካቶሊክ ትምህርት ቤት ነው ተብሏል። አሁን በአጋቾች የተወሰዱት ተማሪዎችና መምህራን ቁጥር እንደ አውሮፓውያን አቆጣጠር በ2014 ከተፈጸመውና 276 ተማሪዎች ከታገቱበት የቺቦክ የጅምላ እገታ በልጧል። የኒጀር ግዛት አስተዳዳሪ መሐመድ ኡማሩ ቦንጎ በአካባቢው ያሉ ሁሉም ትምህርት ቤቶች እንደሚዘጉ ቅዳሜ ዕለት ይፋ አድርገዋል። ይህ ጣታችንን የምንቀሳሰርበትና የምንጎጃጀልበት ጊዜ አይደለም ሲሉ አስጠንቅቀዋል። ታፍኖ የተወሰዱ ሰዎች እንዲለቀቁ የጠየቁት ርዕሰ ሊቃነ ጳጳሳት ሊዮ 14ተኛ ከፍተኛ ሐዘን እንደተሰማቸው መግለጽ ባለስልጣናቱ አፋጣኝ እርምጃ እንዲወስዱ ጠይቀዋል። የአካባቢው ነዋሪዎች የሆኑትና ሴት ልጆቻቸው በትምህርት ቤቱ የሚማሩ መሆናቸውን ተናገሩት ዶሚኒክ አዳሙ ሁሉም ሰው ደካማ ነው፣ ሁላችን የሚያስደነገጠ ነው ብለዋል። በሀገራቸው ባለው የጸጥታ ሁኔታ ህዝቡ እየተማረ ነው ሲሉ አክሏል። አንዲት ተጨነቀችና ደግሞ እያለቀሰች እድሜዋ ስድስትና አስራ ሶስት የሆኑ የእህቷ ልጆችን መታገታቸውን ለቢቢሲ ተናግራለች። ወደ ቤት እንዲመጡ ብቻ ነው የሚፈልገው፣ ማለትም ችግሯን ተናግራለች። የመከላከያ ሰራዊት፣ ፖሊስና አካባቢ ነዋሪዎች ታጣቂዎች ይደብቋቸዋል ተብለው የሚታመኑ ደኖችና ራቅ ያሉ መንገዶች ላይ አሳ እያካሄዱ ነው ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።